ዛሬም ጥንቅር ወገራ ሚዲያ ምራርጡ ይዞ ቀርቧል። አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ሲሉ ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜ አስተዳደር የሆኑት ሌተናል ጄኔራል ታደሰ ወረደ ይህን ንግግር ያደረጉት በአዲግራት ከተማ በተከናወነው የመስቀል በዓል አከባበር ላይ ነው። በዓሉ በመላው ትግራይ በድምቀት ተከብሮ መዋሉን የገለጹት ፕሬዚዳንቱ ቢሆንም በፕሮቶሪያው ስምምነት ላይ የተፈጠሩ ችግሮች መፍትሄ ባለማግኘታቸው ህዝቡ ያለ ስጋት በዓሉን ማክበር እንዳልቻለ አስታውቀዋል። ንግግራቸውንም ሲቀጥሉም የተፈናቀሉ ወገኖች ግዛቶች እንዲመለሱና የትግራይ ግዛቶች እንዲመለሱ እንዲሁም በሁሉም የትግራይ ክፍል በዓሉ በነፃነት እንዲከበር የፌደራል መንግስት በህገ መንግስቱ መሰረት የትግራይ ህዝብ ጥያቄ መመለስ ይገባዋልም ሲሉ ያሉት ሌተናል ጀነራል ታደሰ በህገ መንግስቱ መሰረት መፈታት ያለባቸውን ጉዳዮች መዘገየታቸውን አስታውቀዋል። ያሉትን ችግሮች ለመፍታት ጊዜ አስተዳድሩ የቱንም ያህል እድሉ ጠባብ ቢሆንም ሰላማዊ አማራጭን እንደሚጠቀምም አስረድተዋል። ጨምረውም አንድ መሪ መፈተን ያለበት ጦርነትን በማስቀረት ሁሉንም የስራ አማራጮች ተጠቅሞ ተልእኮን ማሳካት ሲችል ነው። አሁን ያለውን ደካማ የሆነ ሰላም እንደ ወርቃ ማደድ ወስደን ሁላችንም ይህ ከእጃችን እንዳያወጣ ተገኙ ጥንቃቄ ማድረግ አለብን፣ ሲሉም አሳስበዋል። በሌላ በበኩል በትግሬ ተወላጆች መካከል አንድነት ለመመለስ የመግባባትና እርቀ ሰላም ኮንፈረንስ በዚህ ዓመት እንደሚከናወን ገልጸው ኮንፈረንሱ የተራዘመው የተሻለ ሁኔታ ለመፍጠር መሆኑን አስታውቀዋል። አክለውም በውስጣቸው በውስጣችን ያለው ችግር በአስተዳደራዊ መንገድ ሳይሆን በኃይል ለመፍታት መሞከር አንድነታችን ትልቅ ፈተና ሆኗል ያሉት ፕሬዝዳንቱ ችግሩን ለመፍታት አማራጩ ንግግርና ውይይት መሆኑን ገልጿል። ውድ የወገራ ሚዲያ ተከታታዮቻችን መረጃውን ስናጠናክር ተሐበሻን ቲክቫ ና ኢቲቪ ኒውስን ተጠቅመናል። ውድ የወገራ ሚዲያ ተከታታዮቻችን የተለያዩ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱም። ሰላም ለሀገራችን፣ ሰላም ለኢትዮጵያ።